እንዳልክ እኛ በጥሩ ነገ ስንጠብቀው እንግዲህ ዛሬ የተከሰተውን የመኪና አደጋ አይተናል። በጣም ሁላችንም ከልብ ከልብ አዝነናል። በጣም ከምላችሁ በላይና ሁላችንም እንዳየ ነው። በጣም ነበር ልቤን እንጃ ስንጥቅ ያለና፣ እንዴት ይሄ ልጅ ግን ፈተነው በዛ ለምድ ነው ፈተነው ይሄ ልጅ በጣም በዛ ብትዬ፣ ወላይ በጣም ነው ከልብ ያዝንሁት እኔ ዛሬ ነገ ከሄሉ ጋር ታርቀ ይመጣሉ። ዛሬ ነገ አዲስ ነገር ይፈጠራል እያልሁ ነበረ። ሳምሰለስሌ ነበር እንግዲህ ያው የሱፍ ፈቃድ ሆኖ የመኪና አደጋ ደርሶበታል። ያም ሆነ እንግዲህ እንዳልክ ደህና ነው፣ አላህ እንግዲህ ያሽርህ፣ አላህ ጨርሶ ያሽርህ፣ አፍያህን የስጠህ ነው ምልህ። ያው አንዳንዴ እንደዚህ ያሉ ፈተናዎች ሊያጋጥሙን ይችላሉ። ሰላም ቤተሰቦች፣ እንዴት ናቸው? እኔ ዳን አልሐምዱላ። እንግዲህ ዛሬ በእንዳልክ ቤት የተለቀቀው ቪዲዮ ሁላችንም አይተናል። በጣም ከልብ በጣም በጣም አዝንናልና፣ እኔ እንጃ ብቻ ምን እንደምላቸው አላውቅም። ልባችን ነው ልባችን በጣም የተሰበረ ከምላችሁ ላይ እንዳልከን ደግሞ እኔ እንጃ በጣም ብዙ አመት ነው የማውቀው እዚህ ሚዲያ ላይ እና በጣም በብዙ በጎ ስራዎች በኸይር ስራዎች በጣም ብዙ ብዙ ነገሮች ሲሰራ አይተነዋል። አሁን አሁን ደግሞ እንግዲህ ከሄሉ ጋር ከተገናኘ በኋላ በጣም ምርጥ ምርጥ ነገሮች እያቀረቡልን በጣም ደስ ደስ የሚሉ ነገሮች እና ከዚያ በኋላ ከዚያ መሀል ደሞ እንግዲህ የሆነ መድኃኒት ነገር ነው ምናምን ነገር ሆኖብኛል ቢኛል ብሎ ከሁለት ወር በፊት ምናምን ነገር ጠፍቶ አሁን በቅርብ ነው። ሁለት ሳምንት ምናምን እኮ አይሞላውም ወደ ሚዲያ ከተመለሰ ማለት ነው። እና ከዚያ ውጭ ደግሞ እንግዲህ ያው የሄሉ ፍቅር ተነስቶበት በጣም እያምሰለሰለ ነበር። አንዳንዴ የቀረበልን ነገሮች ያው ጥሩ አድርገን ካልተቀበልናቸው ወይም አይሄዱም፣ በቃ ይቺ ልጅ አትሄድም ብለን የምንጠብቀው ሰው ያን ነገር በቃ እንዳልጠበቀ ነገር ስናገኘው ያው ብዙ ሀሳቦች ይመጡብናል፣ ይሄዱብናል፣ ይመጡብናልና እንዳልክልን ያየው ወ እንደዚያ ነው። አሁን መጀመሪያ ሂሉዬ በጣም ተወደዋለች፣ በጣም ተፈቅረው ነበረ። እሱ ደግሞ ያው ስራና ስራ ነው። በጣም በንግግራችን ላይ እንዳልክ ብዙ ጊዜ ስናየው ይሁን በቃ ከስራ ላይ ነው ፎክስ የሚያደርግ አይደለ? በቃ ትኩረቱ ስራና ስራ ብቻ ነው። እና ሄሉዬ ከሄሉ ጋር ደግሞ ሲገናኙ በጣም ሄሉ አፍቅረው ነበረ። ከዚያ እሱ እኔ እንጃ። ብቻ ከዚያ በኋላ ሄሉ ከሌላ ሰው ጋር ሲያየት ምናምን ምናምን ነገር በጣም ተበሳጨ። ከዚያው ፍቅር ደግሞ ደሱ ተገለበጠ መሰል። አሁንም ዛሬም ጠዋትም ሄሉዬ ሄሉዬ ነበር ሲል ነበር። እኛም ሄሉዬ ምላስ ሽጭ፣ አረ ሄሉዬ ባክ ሸረብ መልስ ስጩ፣ በቃ አሁን እንዳልክ ተመልሷል ወደ ራሱና ና ያፈቅርሻል፣ እንደዚህ እንደዚህ እያልን ነበረ። እሱም እንደዚያ እያለ ነበረ። ከመሀሌ እንግዲህ ሄሉ ተከሰተ። እንግዲህ እኔ ብቻ አባቱ አይደለም መሰለኛ ባለሳሳት ና እኔ ባልወልድህም ባለፈው አይቻሉ ቪዲዮ እኔ ባልወልድህም ልክ እንደ ልጄ ነው ያሉ መሰለኝ እና እንግዲህ እሳቸውም ሲያለቅሱ በጣም ናያዘንሁኝ እና ያው ሁላቸውም በጣም አዝነናል። ብቻ አላውቅም፣ ብቻ ውላይ በጣም ነው የደነገጥኩኝ። ና የሰው ልጅ እንደዚያ መኪና ተገልብጦ እንዴት ተረፈ? ያው አንዳንዴ በጎ ስራዎች ምን ያኔ በጎ ስራ በጎ ስራዎች ያኔ ስንሰራ ከዚህ ከፈተናዎች ነገር ይጠብቅናል። እንግዲህ መኪናውን አይታችሁ ታላ ብሎ የተገለበጠውን እና ይሄው ለሰዎች ጥሩ ነገር ሲሰራ የነበረ ሰው ለሰዎች መልካም ሲውል የነበረ ሰው ከእንደዚህ ከእንደዚህ ያለ ፈተና አላህ ይጠብቃል ማለት ነው። ሁላችንም ሀይረ ስራዎች፣ በጎ ስራዎች ለመስራት እንዲሁም ባንሰራ አቅማችን በችል እኮ በቃ ሰዎችን አለማስከፋት ያንን ሰው ባይኖርንም ባንሰጠውም፣ በቃ ጥሩ ነገር ዝምታ ፈገግታ ነገር ብንሰጣቸው ይህም ትልቅ ስጦታ ነው። ለሰዎች ፊት ከምንነሳቸው ብዙ ነገር ከምንሳድ ብዙ ነገር ከምናረግ ብንቆጠብ። አሁን እንደምክን ንጫ እንደዚህ ብሎ መትረፎ ራሱ በጣም ነው የገረመኝ። አሁንም እንሻላ አላህ ጨርሶ ያትርፍህ አላህ ጨርሶ እንግዲህ ያሽረህ ብያለሁ። ወንድማችን እንሻላ ተሽሎ ደግሞ ጥሩ ነገር ደረጃ ደርሰህ የምናይ ይሆናል። ሄሉየም እንግዲህ ያው መተሽ በቃ ያለውን ነገር ብታስረጁና በቃ ተቀራርባችሁ ብታወሩ በጣም ደስ ይለናል የሚል ሀሳብ ነበረ። እንዳልክም እንግዲህ አብሽር አላህ ካንተ ጋር ይሆናል። ቤተሰቦች እንግዲህ አላህ ያው ለወዳጆቹም ብቻ በጣም በልባቸው የተሰበረ እና ለእናንተም እንግዲህ አይዟችሁ፣ ጸሎት ድዋ አድርጉለት። ምንም አይለውም ብዬ ተስፋ አረጋለሁኝ። ና ምንድነው ላቸው የነበረ እንግዲህ መኪናው ሲገለበጥ አይታችሁ በጣም ነው የተገለበጠ። ና እንደዚያ ሆኖ ሲመጣኔ ብቻ አላምንም ብቻ እኔ እንጃን እንጃ ምን እንደምላቸው አላውቅምና፣ በጣም ነበር የደነገጥኩት። በጣም ከልብ ነው የያዘንሁኝ። አላህ ያሽርህ እንግዲህ። ይህን ይመስላል። በጣም ልባችን ደምቷል እኛ ብዙ ነገር ነበር ስንጠብቅ ያበት እንዲ ዛሬ ቀር እንዳልክ እንዲ ነገ ይመጣል። በቃ ሁሌ ነበር ከቤቱ እየገባሁም ማይ ዛሬ ቢዶ ለቆየውን ሆን ይሆን ከሄሉ ዬ ጋር ምናምን ነገር እያልኩ ነበር፣ ይሄ ነገር ተከሰተ። ያው አላህ ያለው ነው የሚሆን አይደለም። ብዙ ነገር እናስባለን፣ ብዙ ነገሮች እናቅዳለን። ግን ያው ከፈጣሪ ስራ ወይም እንግዲህ ከፈጣሪ ትዕዛዝ ምንም ነገር እንትን አናመልጥም ማለት ነው እና የሆነው ብቻ ይዋል አልሐምዱሊላህ። እንግዲህ አለ ያሸረ ነው የምልህ። እስቲ ቀጣዩ ደግሞ እንግዲህ እንዴት እንደሆን እንዳልክ ዛሬ አልነቃምና ቪዲዮ ተቋርጠዋልኝ ነገ ነቅቶ ደግሞ ያለውን ነገሮች ያሳዩናል ብለን ተስፋ እናደርጋለን። እና ቤተሰቦች ላይክና ሸር ሰብስክራይብ እያደርጋችሁ እንደምታበረታቱኝ ተስፋ አደርጋለሁኝ። አሁንም ሰብስክራይብ ላይክ እያደርጋችሁ አበረታቱ። ብቻ በጣም ከባድ ከባድ ነው፣ ሁላችሁም እንዳዘናችሁና ሁላችሁም ልባችሁ እንደተሰበረ ያስታውቃል። ኮሜንት ምናምን ነገር በጣም የሁላችሁ ልብ የተሰበረ ማለት እንዳልገን፣ ደግሞ በጣም ብዙ ብዙ ሰዎች ነው የሚወዱት ያሌ ከሁለት ዓመት ከሶስት ዓመት በፊት የሚሰሩትን ቪዲዮዎች በጣም ነበር ሁላችንም የምንወድለት። ጀግና ነው፣ ወንድ ነው። ብዙ ሰዎችን ከብዙ ነገሮች አድኗልኝ እና ያና ያነ ስራው ነው። ዛሬ ለዚህ ይሄ መኪና እንደስ ተገልብጦ አላህ ያተረፈው ብዬን የራሴ ወደ ራሴ በቃ እንግዲህ በኋላ ያኔ አልሀምዱሊላህ ምን ነገር ባልሰራም ብቻ ያው ጥሩ ነገሮችን ለመስራት ሁላችንም እንሞክር። ሙሲባ ቤት ቤት እንደሚመጣ አይታወቅም ነው መላችሁ እናወዳችኋለሁ በሌላ ቪዲዮ እስከምንገናኝ አዳልክ ነቅቶ እንግዲህ ድምፁን እስከምንሰማ ድረስ ሁላችንም ቸኩለናል ቀጣዩ ደግሞ ይለቀቅልና ብለን ተስፋ እናደርጋለን ሁላችንም እንግዲህ ዱዓም ጾለትም አርጉለት በቃ